እንደምን ዋላችሁ፣ የክርስቶስ ቤተሰቦች። እንኳን ለእመቤታችን ለደብረ ምጥማቅ አመታዊ ባዓላት ደረሳችሁ። ይህ የምትመለከቱት አሁን ከእጇ ላይ ዘይት ፈቅ የምታዩት ነው፣ ከሰውነቷ ነው የሚወጣው። እንደምታዩት ልብሷ በሙሉ እርሷል፣ ወደታች ወርዶ በላስቲኩ በኩል የሚጠራቀመው ስለዚህ በቪዲዮ ቀጠሻ አሳይን ላላችሁ ሰዎች ይህ የምታዩት አሁን የምትመለከቱት የእመቤታችን ዘይት ብዙ ፈውስን የሚያደርግ ነው። ስለዚህ በማስረጃ አሳይን ብላችሁ አንዳንድ ሰዎች የጠየቃችሁ ስላለ ማየት ማመን ስለሆነ እንድትመለከቱት ነው። ስለዚህ እመቤታችን አሁን እንግዲህ ስዕሏ ምንም አይሰራም፣ አይሰማም እስትንፋስ የላትም ብሎ ለሚሉ ሰዎች እኛ ኦርቶዶክሶች ትክክለኛ አማኞች እና የምንከተለውን የምናውቅ ሰዎች መሆናችንን በዚያ አጋጣሚ እንዲያውቁልን እንፈልጋለን። ዘይቷ እንደምትመለከቱት ቀጥታ ከሰውነቷ ነው እንዳለ ማለት ነው። ከልብሷ ላይ እንደምታወት ነው፣ ቀጥሎ ወርዶ ከታች ባለው ላስቲክ ላይ ይጠራቀማል። ይሄው ማየት ማመን ነው። እንግዲህ እስካሁን በፎቶ ነበር የተመለከታችሁት፣ አሁን ደግሞ እንደምትመለከቱት በቪዲዮ ነው ማስረጃ የሆናችሁ ዘንድ የው ብዙ ሰዎች ኢትዮጵያኖች አሉ። እንደምትመለከቱት አሁን ደብረ ምጥማቅን እዚህ እያከበርን ያለ ነው። እጅግ ብዙ ህዝብ አለ፣ ኢትዮጵያኖችም አሉ። እንግዲህ እመቤታችን ድንቅ ስራ ብዙ ነው ማለት ነው። ኢትዮጵያኖች ይህ በምታዩት ነገር አሁን እንደምትጽናኑ አምናለሁኝ። እመቤታችን በመሰረቱ አትሰማም፣ ምስሏ እስትንፋስም የለውም፣ እንዴት ሲጠሯት ትሰማለች የሚባል ብዙ ኤፍቢ ላይ ይለቀቃል። ነገር ግን እመቤታችን መጀመሪያ የሚያውቃት ታምረ ማርያምን ስለሷ የሚሰማ ሰው በታምር የሚደነቅ ሰው አይደለም። ምክንያቱም እኛ የሷን ታምር እየሰማን ያደግ ነው። ስለዚህ ታምራት አየን አላየን ለኛ ምናችንም አይደለም። ይህን ደግሞ ማድረግ እንደማይሳናት እናምናለን። ነገር ግን አንዳንድ ሰዎች ኤፍቢ ላይ ስዕል ምን እስትንፋስ አለው ይላሉ። ስለዚህ እስቲ እስትንፋስ ከሌለው ስዕል ማለት ነው እመቤታችን ሙት ከሆነች እና የማሰማ ከሆነ እንዴት ይሄን ዘይት ልታፈልቀው ቻለች? ነው ጥያቄ። ማየት ማመን ነው። እንደምትመለከቱት ነው። ተመልከቱ። እንደምታውቁት ነው። ማዓት ህዝብ አለ። እመቤታችን ብዙ ጊዜ ትገለጻለች ነው እንግዲህ ወደ ኢትዮጵያውያኖች ከዚህ በላይ ምንም አይነት ማስረጃ የለም ማለት ነው። ተመልከቱት፣ እንዴት ዘይቱ እንደሚፈልቅ ተመልከቱት፣ እንዴት እንደሚወርድ ተመልከቱት። እንደምታዩት እንደምታውቁት ነው። ይህ ዘይት አፍላቂዋ ቦርሳይድ ማርያም ይባላል። ህዝቡ እንደምታውቁት አሁን እዚህ የመጣው እሷን ለማየት ነው። በየጊዜው ብዙ ህዝብ ይመጣል እሷን ለመጎብኘት ማለት ነው። ይህ ምስል ዘይት ማፍለቅ የጀመረው የአንዲት እናት ምስል ነበረ ስሟ ቅድስት ሳሚያ ትባላለች ታሶኒ ይሁናለች እና ይሄው እንደምትመለከቱት እሷን ነው እንግዲህ ኦፕራሲዮን ካደረገቻት በኋላ እመቤታችን በራሷ በእጇ የጡት ካንሰር ነበረባት ያንን እመቤታችን ከፈወሰቻት በኋላ በመጀመሪያ ከእጇ ላይ ዘይቱ እንዲፈስን ያደረገችው ከዚያም በኋላ በሴትዮዋ እጅ ላይ በሚፈሰው ዘይት ህዝቡ እየመጣ ብዙ ሰው ሲሄድ ሴትዮዋን እንደ ማምለክ እየተቆጠረ ስለመጣ ያ ነገር እንዳይሆን ሴትዮዋ ጸለየች። እባክሽ ራክሽ እናቴ፣ እመቤቴ፣ ቅድስት ድንግል ማርያም ሆይ ይህ ነገር በምስልሽ ላይ እንዲሆን ዘይቱን ከጅላይ አንሽሊ ብላ ጸለች። ከዛ በኋላ እመቤታችን ቀጥታ ከሴትዮዋ እጅ ላይ አንስታ በምስሏ ላይ እንዲፈሳ አድርጋላታል። እቤቷ ባለው ምስል ላይ ማለት ነው። ያ ምስል ዘይት ማፍሰስ ልክ ሲጀምር ምስሉ ለቤተ መቅደስ እንዲሰጥና ህዝቡ ሁሉ እየሄደ ከምስሉ ከሚፈሰው ዘይት ላይ እየተቀባ እንዲፈወስበት ተብሎ ስለታሰበ አንጥታ ለቤተ ክርስቲያን አንጥታ ሰጥተዋለች ማለት ነው። ያው ቪዲዮውን እንደምትመለከቱት ነው። እኒህ ደግሞ የምታያቸው በወቅቱ የነበሩ ምስክር አባቶች ናቸው። ይሄ በፎቶ ነው። አሁን የምታወቅ በፎቶ ነው ማሳያችሁ በወቅቱ የነበሩት አባቶች ዘይቱ ሲፈስ ተቀርቶ እንዴት እንደነበረ ነው የሚያሳየው ው በፎቶ ኤፍቲቪ ላይም ፖስት አድርጌ እንዳሳየኋችሁ እኒህ አባት ከታች የሚወርደውን ዘይት ማለት ነው። እንዴት እንደሚወርድ ቀርቶ እንዴት እንደሚፈስ እያሳዩ ነው። ይሄው አሁን የምትመለከቱት ፎቶ ነው። እኒህ ሁሉ የምትመለከቱት በወቅቱ የነበሩት ማስረጃ የነበሩ ናቸው ማለት ነው። ስለዚህ ውድ ኢትዮጵያውያን አሁን እንግዲህ ተመልከቱ። እኔ ከእውነት የራቀ ውሸት አልናገርም ማለት ነው። ውሸት ኃጢያት ነው ብያቸዋለሁ። በዓይን ያላየሁትን ነገር ደግሞ እናገር ዘንድ እግዚአብሔር አይወድም ብያቸዋለሁ። ስለዚህ ለምስክር ይሁን ዘንድ ዛሬ ደብረ ምጥማቅን እያከበርን ነው። ይኸው እንግዲህ እንደምታወት ብዙ የዚህ ሀገር የግብጽ ዜጎችም አሉ። ኢትዮጵያውያኖችም ባሉበት ይህን ነገር ቀርጭ የምልክላቸው እንግዲህ ይህንን ይመስላል የእናታችን የእመቤታችን የቅድስት ድንግል ማርያም እውነት ምልጃዋ በረከቷ በእኛ ላይ ይደርብን። እውነት እመቤታችን የኛ ወዳጅ ናት። እኛ ኦርቶዶክሶች የምናመልከውን እግዚአብሔርን የምናቅነን እናታችን እመቤታችን ቅድስት ድንግል ማርያም ብንሰግድላት የጌታችን እናት ስለሆነች እና ክብር ስለሚገባት ነው እንጂ አምላክነሽ ብለን አይደለም። ደግሞም እመቤታችን ታምር ቢጻፍላት አባቶቻችን እየመጣች እየጎበኘቻቸው ብዙ ተአምራትን እያሳየቻቸው በዛ መሰረት ነበር ታምረ ማርያም ብለው የመቤታችንን ተአምር የሚጽፉት ማለት ነው። ሶ ዛት ያን ታምረ ማርያም አንቀበልም፣ አናምንም ቢሉ እንኳን መናፍቃኖች ማለት ነው። እኔ ግን በዚህ ዘመን ይሄንን ነገር አይቼ እመሰክርና እጽፍላት ዘንድ ግድ ነው። ስለዚህ በፎቶን በማስረጃ እንዳሳየኋችሁ በቪዲዮም ጭምር ስላላችሁ ይኸው ማየት ማመን ነው። እንግዲህ እናታችን፣ ስለዚህ የእኛ እናት በሕይወት አለች። እመቤታችን ቅድስት ድንግል ማርያም አማላጅ ብታሳተው ባለጸጋ እመቤት ናት ማለት ነው። አሁን ይህንን የላኩላችሁ ጊዜ ብዙ ጫጫታ አለው። በእርግጥ ላይሰማችሁ ይችላል ይችላል። ወይ ለወንድማችን እዮብ ደግሞ ይድረሰው ማለት ነው። እስቲ በቪዲዮ ላኪልን እንድናምንሽ ብሎ ስላለኝ ይኸው ማየት ማመን ነው። በባጭ አንድ ደግሞ የሆነ ልጅ እንደዚሁ ይሄ የምታሳየን ምስል እዚሁ አዲስ አበባ ነው ብሎ ስላለኝ፣ እንግዲህ እናንተ አይታችሁ ፍረዱ። ይሄ ሰውዬ አሁን ያለው አዲስ አበባ ነው። ይሄ አረብ አዲስ አበባ ነው። ተመልከቱ፣ ልብ አድርጉ። ራሳችሁ እስቲ ፍረዱ፣ እናንተ ተመልከቱ። ይሄ ቀረጽሽ በሙሉ ያነሳሽ ፎቶግራፍ እዚሁ አዲስ አበባ ነው ብሎኛል ልጁ ማለት ነው። እና ማየት ማመን ነው፣ ልብ አድርጉ። እኔ ይህንን ቪዲዮ አሁን እንደዚህ አድርጌ ፖስት የማደርገው ምንድነው? እህቶች ወንድሞች፣ አትወዛገቡ በመናፍቃን ንግግር አትወዛገቡ። አንዳንዶች አላችሁ፣ አንዳንዶች አላችሁ እንዴ ተሸውዳችሁ የምትሄዱ ስዕል እስትንፋስ የለውም፣ ስዕል አይሰማም። እመቤቴ ሎቱ ስብሐት ሞታለች ብሎ የሚናገሩ ሰዎች አሉ። እመቤታችን በክርስቶስ ቀኝ ቆማለች። ስለዚህ እመቤታችን ብህይወት አለች እስቲል እስከ መገለጥ ድረስ አይደለም፣ በምስሉ አመት ታምር ማድረግ እስከ መገለጥ ድረስ። ስለዚህ እኛ ደግሞ ያየነውን እውነት እንመሰክር ዘንድ ግድ ይለናል። ኢትዮጵያኖች፣ ማንም ከእውነት የራቀ ውሸት የሚናገር የለም ፕሊስ። ስለዚህ ይሄን ይመስላል እንግዲህ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን፣ ኢትዮጵያ ሀገራችንን ይባርክልን፣ የወጡትንም እህትና ወንድሞቻችንን በእውነት ይመልስልን ለእነሱም እንጸልይ እና አልቅስ ጧት እና ማታ የእኛው ወንድሞች እህቶች ናቸው። እግዚአብሔር ልቦና ይስጣቸው፣ እመቤታችን እውነት ማስተዋልን ታድላቸው። እናንተንም ባላችሁበት እግዚአብሔር ያጽናችሁ፣ ለእኛም ጸልዩልን። ከግብፅ እህታችሁ መሀሌት መኮንን ነኝ። እንግዲህ ያው እንደምትመለከቱ በሰላም ዋሉልኝ።